አሜን እስከ መቃብር የወደደን ስጋውን የቆረሰልን ደሙን ያፈሰሰልን የአባቶቻችን የአብርሃም የይስሐቅ ያዕቆብ አምላክ ለእግዚአብሔር ክብርና ምስጋና ይግባው አሜን ሴቶች ሆይ ወደ ቤተ ክርስቲያን ስትሄዱ ፀጉራችሁ መሸፈናችሁን ቀሚስ መልበሳችሁን አትርሱ የቤተ ክርስቲያንን ህግና ስርዓትን ማክበር እግዚአብሔርን መፍራት እግዚአብሔርን ማክበር ነው አሜን እሺ ዛሬ የመጣውበትን ዓላማ ቅድም ፌስቡክ ላይ ፖስት አድርጌ አይታችኋል ያችን ራቁት ወይም የስድስት ስልሳ ስድስት ተከታይ የሆነች ዳናዊት መክብብ የምትባል እንግዲህ የአባቷን ስም በመጥራቴ በጣም እንግዲህ ቅርታ አባትዬ ቅርታ ያርጉልኝ። ምናልባት አልባት እርሶ በደንብ ስላላሳደጓት ይሆናል። ይህን ያክል መስመር ወጣ፣ ትውልድን የሚበክል ስርዓት ያጣ ጋጥ ወጥ ስራ እየሰራች ያለችው ማለት ነው። እንግዲህ እያያችኋት ነው። ዳናይት የምትባል እኔ ስሟን ቄስ ይጥራውና፣ ሲጀመር ምን እንደምታደርግም አላቅም ነበረ። እንትኗን የኢንስትግራም አድራሻዋን ሰዎች ነው የላኩልኝ። ይሄን ሳምንት ይሄን ሳምንት ገብቼ ፎቶዎቿን ሳይ ስመለከት፣ ግን አንድ አንድ የተስተካከለ ፎቶ የሌላት ዕርቃኗን መለመለዋን የቆመች በባዷ የምትራመድ ሁሉ ኑና ንኩልኝ የምትል እንካ እንዳትነኩ የምትል የመንደር ሴተኛ አዳሪ የምትመስል ከንቱ ባዶ እቃቃ የሆነች እቺ ውዳቂ ሴት እንደሆነች አይቻለሁ ማለት ነው። ሰው ሲጀመር በኢትዮጵያ በኢትዮጵያ መብት የሚባል ነገር አሁን እኔ በጣም ላነሳው የምፈልግ አንዳንድ ዘመናዊ ማሪ የሆናችሁ ሴቶች ዝም ብላችሁ ሳይገባችሁ ዝም ብላችሁ አፋችሁን የምትከፍቱ መብቷ ነው መብቱ ነው መብት የሚባል ትውልድን እያጠፋ መብት የሚባል ነገር የለም። ሀገር እያጠፋ መብት የሚባል ነገር የለም። ሃይማኖትን እያሰደበ መብት የሚባል ነገር የለም። ባህልን እያሰደበ መብት የሚባል ነገር የለም። መብት ለራስ የመኖር ነው። መብት በአደባባይ ሃይማኖትን የሚያሰድብ በአደባባይ ትውልድን የሚበክል ስራ እየተሰራ ስለ መብት ማውራትና መከራከር አንችልም። መብት ከፈለገች አሜሪካ መጣ እንደፈለገች ታድርግ፣ አውሮፓ መጣ እንደፈለገች ታድርግ። ኢትዮጵያ ቁጭ ብሎ መብቴ ነው ማለት ትውልድን መበከል፣ ትውልድን ማበላሸት፣ ትውልድን ወደ ሲኦል መንዳት አይቻልም። ኢትዮጵያ ሀገረ እግዚአብሔር ነች፣ የተቀደሰች አገር ነች። መብትና ግዴታችንን መለየት አለብን። መብታችን የሚባለው በስነ ስርዓት ስንጓዝ ነው፣ በስነ ስርዓት ስንመላለስ ነው። ዳናይትን የመሰሉ ሌቦች ብር ቅጥረኞች የስድስት ስልሳ ስድስት የኢልሙናቲ ተከታዮች ናቸው። ውስጥ ለውስጥ የሚሰሩትን እናውቃለን። ሰሞኑን ስለ እሷ ነው ሰርች ሳረግ የሰነበትኩት። አሁን አዲስ አበባ ውስጥ ያሉ የስድስት ስልሳ ስድስት ተከታዮች አለባበሳቸውን እርቃናቸውን ለሚሄዱ ድፍረታቸው ወጣቶች በጣም ባለሀብት ናቸው። ወጣቶች በጣም ሚሊዮነር ናቸው። ወጣቶች አውሮፓ አሜሪካ እንደፈለጉ ደርሶ ይመጣሉ። ወጣቶች የማያደርጉት ነገር የለም። የት አምጥተውት ነው ይሁን ሁሉ ሲባል ትውልድን እያበላሹ ነው። ትውልድን እየመረዙ ነው። ትውልድን እየገደሉ ነው። ትውልድን እያጠፉ ያሉበት ሕይወት ኢትዮጵያ ውስጥ ተስፋፍቷል። አሁን እቺ ልጅ ዳናይት የምትባል አይታችኋት ከሆነ ዛሬ ፓሪስ ነች፣ ነገ ለንደን ነች፣ ነገ አውሮፓ። የትን ያመጣችሁ ይሄን ብር ሁሉ? የትን ያመጣችሁ ይሄን ሁሉ ፓስፖርት? የትን ያመጣችሁ ይሄን ሁሉ ቪዛ? ማን ነው የሰጣት ሁሉ ቪዛ ዝም ብሎ የመጣ ነገር የለም። ዝም ብሎ የመጣ ነገር የለም። ሁሉም የመጣው በስርዓት ነው። በስርዓት ሲባል በምንድን ነው? ኢልሙናቲንና የኢትዮጵያን ባህሏን አጠፋለሁ፣ ሕዝቦቿን አለባበሷን አበላሻለሁ፣ ስርዓቱን አበላሻለሁ፣ እተባብራለሁ፣ ክፈሉኝ ብቻ አደርጋለሁ ብላ እርቃኗን መለመሏን የምትወጣ ባለጌ የገንዘብ ሰው ነች። በቃ እኔ የሚገርመኝ ትውልዱ፣ አንድ ሚሊዮን ተከታይ የሆናችሁ ሰዎች እዛ ጋር አንድ ሚሊዮን እንትኗ ላይ ኢንስትግራሟ ላይ ምንድን ነው የምትማሩት? እውነት መምራኖቻችን፣ የፌስቡክ መምራኖቻችን ወይም ደግሞ የቤተክርስቲያን መምራኖቻችን አንድ ሚሊዮን ፎሎወር አላቸው ወይ? የላቸውም እኮ የቤተ ክርስቲያን የቤተ ክርስቲያን እንትኑ ሎጎ የቤተ ክርስቲያን አካውንት አንድ ሚሊዮን ፎሎወር አለው የለውም። ለምን? የሚፈልግ የለም የሚፈልግ የቤተ ክርስቲያን ያንን የመሰለ ቃለ እግዚአብሔር የሚፈስበት ቃለ እግዚአብሔር የሚወጣበት ቃለ እግዚአብሔር የሚተላለፍበት የአባቶችን ድምፅ የምንሰማበት የቤተ ክርስቲያን አካውንት እንኳን አንድ ሚሊዮን ፎሎወር የለውም። የሰው ጡት ለማየት የሰው ዳሌ ለማየት ሰው ተመነጫጭቆ ለማየት ግን አንድ ሚሊዮን ፎሎወር ያለ ክርስቲያን፣ እኛ ራሳችን ነን። አጋንንትን እየጠራን ያለነው እኛው ራሳችን ክርስቲያኖች ነን። እርኩሰትን በኢትዮጵያ ምድር እያመጣን ያለን እችን የመሰለች እርኩስ እየተከተል ያመጣ ነው እራሳችን ነን። ሰው መልካም ነገር ይከተላል። ሰው መልካም ነገር ያያል። ሰው መልካም ነገር ይማር። አንድ ሚሊዮን ከሷ ምንድነው የምትታረጉት? ነው እኮ እናንተ ናችሁ። እችን ሰው አንድ ሚሊዮን ፎሎወርስ አስገብታችሁ በአደባባይ እርቃኗን መሄድ ያስጀመራችኋት እናንተ ናችሁ። እሷ እንደሆን የኢልሙናቲ ተከታይ ነች፣ ቅጥረኛ ነች፣ ሌባ ነች፣ አጭበርባሪ ባንዳ ነች፣ ትውልዱን የምትበክል ነች፣ ትውልዱን የምታሳርድ ነች። የሀገር ባህል፣ የሀገር ሃይማኖት፣ የሀገር ጨዋነት፣ የሀገር ስረ ስርዓት የምታራክስ እርኩስ የሰይጣን መንፈስ ያደረባት ስዳደግ ነች። እውነታው ሰው መማር ያለበት ቦታ ይሄዳል። እናንተ እኔ አይታችኋታል፣ ምንድነው ከሷ የምትማሩት? እስኪ ቆይ፣ ቁንጅና ነው እናንተ። እኮ ቆንጆ ናት ተገላልጣ ስለሄደች ነው። እሷ እኮ የቀራት ነገር የለም እኮ ከዚች ጋር። አንዲት ጡት ማሳጃ ቀርቷታል፣ ከታች ደግሞ አንድ ጥጦ የሆነች ነገር እችን የምታክል ብጥቆ ቀርታታል። ሌላ እኮ ክፍት ነው እኮ በቃ። ይሄን እያየ እሷን ቆንጆ ናት የምትል ወንድ እርኩስ ነህ። የምሬን በአደባባይ የወጣን ገላ በአደባባይ የተሰጣን ገላ በአደባባይ የተጨማለቀን ገላ ቆንጆ ነው ብላችሁ የምታመሰግኑ ሰዎች ካላችሁ እናንተ ራሳችሁ ባለጌዎች፣ እርኩሳን ናችሁ። የተሰ- ኃጢአት የሆነውን በአደባባይ የተዘራውን በአደባባይ ተገልጦ የሚታይ ገላ የምታመሰግን ወንድ ካለ የምታመሰግኝ ሴት ካለች አንቺ ራስሽ የዳቢሎስ ቀጥረኛ ነች ማለት ነው። ይሄ ቤተ መቅደስ ነው። የእግዚአብሔር ቤተ መቅደስ ነው። ሰውነት የእግዚአብሔር ቤተ መቅደስ ነው። ቤተ መቅደሱን የሚያበላሽ፣ ቤተ መቅደሱን የሚያፈርስ እግዚአብሔር ደግሞ እሱን ያፈርሰዋል ይላል። ዳናይት የምትባል ምን ዋለው? የሚያምረው የሚያምረው ባላግር የሆነች ሁለት ቁም የሆነ ምንድንዋ ነው የሚያምረው? ከፀጉር ፀጉር የላት ሂማን ሄር ነው የምትጠቀመው። ከጥፍር የአሞራ ጠፍር ጥፍር ነው የምታደረገው። ምንዋ ነው የሚያምረው እሷ? እስኪ አረ ስንታየነ ቆንጆ፣ አረ ስንታየነ ቆንጆ፣ በየቤታቸው ስላልታዩ ነው እንጂ። አሁን እሷ ምንዋ ነው ቆንጆ? እስኪ ንገሩኝ። በየፌስቡኩ እየወጣችሁ ፎቶ አንሸር የምታደርጉ በየኢንስትግራሟ እየሄዳችሁ አንድ ሚሊዮን ፎሎወር የምትከተሏት ኢትዮጵያውያን፣ እናንተ ናችሁ ትውልድን የምትበክሉ አሁን በባለፈው ቢራ ምን ጠጣኛ፣ ምን ሰክርኛ፣ ምን ዘፍንኛ ብዬ ስናገር እንዳልክ ቤተ ክርስቲያኒቱን አጋል ተሰጣት ብላ መምህር ምረታ ምን አለ? ሰሞኑን ለጥፊዋለሁ። የምንሰክር እኛ አለ እኔ ከተናገርኩ በኋላ የምንጠጣ እኛ፣ የቅዱስ ጊዮርጊስ ቢራን እያየን በካቸ የምንል ቢራውን የተለጠፈውን በየሽንት ቤቱ የምንጥል አለ እኛ እኛ ከጨዋብ ከዛሬ ከዝሙት ቤቱ እኛ፣ ከቤተ ክርስቲያን ቤቱ እኛ። መምህራችሁም እንደዛ ብሎ ነግሯችኋል። አንሰማም፣ አንሰማም። ኃጢአትን እርኩሰትን የምናመጣ ሰውን የምናጋግል፣ ላልተፈለገ ኃጢአት የምንገፋፋም ከዚች ልጅ በላይ እኛ ራሳችንን የዳናይት ሰውነት የዳናይት ሰውነት የዳናይት ሰውነት ርኩስ አፈር ነው የሚበላው። ነገ አፈር ነው የሚበላው። ነገ የዝ ዳናይት ሰውን አንድ ቀን ባትታጠብ እኮ ጠምብ እኮ ነው፣ ይሸታል እኮ። ይሄን አታውቁም? አንድ ቀን ባትታጠብ ይሸታል። ለምን አፈር ነው አፈር ከሆነ ደግሞ ወደ አፈር ነው የሚገባው። አፈር ከሆነ ደግሞ ወደ እርኩሰት ነው የሚገባው። ወደ ትልነት ነው የሚቀየረው። ትል ደግሞ ቋሚ አይደለም፣ ይፈርሳል። ትሉ ራሱ ይፈርሳል። የእሷ ሰውነትም እንደዛ ማለት ነው። ምክንያቱም እኛ የተፈጠርነው ከአፈር አፈር ሁነን ወደ አፈር ልንመለስ ነው። ያንን ፈራሽ ገላ ነው እየሄድክ ላይክ ስታረግ የምትሉ አዳሜ፣ ያንን ፈራሽ ገላ ነው እየሄድክ ኮመንት ስታረግ የምትሉ አዳሜ፣ ያንን ፈራሽ ገላ ነው እየሄድክ ሼር ስታረግ የምትሉ አዳሜ፣ በተለይ ኦርቶዶክስ ሁናችሁ የሷን ፎቶ ሼር የምታደርጉ የሰይጣን ማደሪያዎች እንደሆናችሁ ማወቅ አለባችሁ። በኢትዮጵያ ኢልሙናቲ ከቀጠሯት ሰዎች መካከል ዳናዊት መክብር አንደኛዋ አለች። ዳላዊት መክማ እስኪ ቆይ፣ ኢንስትግራሟ ላይ ገብታችሁ ምን ነው የምትማሩት? እስኪ ንገሪ። በማምላክ ምንድነው የምትማሩት? ከኢንስትግራሟ ላይ ምንድነው ነው የሚያስተምር ነገር ያለው? እስኪ የትኛው መንፈስ ቅዱስን የሚዘራ ነገር ነው ያለው? እስኪ የትኛውን የእግዚአብሔርን ቃል የሚያወጣ ነገር ነው ያለው? ኢንስትግራሟ ላይ አንድ ሚሊዮን ፎሎወር ምን ትሰራላችሁ? ምንድነው የምትሰሩት? አንድ ሚሊዮን ፎሎወር በባለፈው ኢቢኤስ ስንታገል ውጧን በአንድ ጊዜ ወደ ወደ ስድስት መቶ ሺህ አስወጣን። አሁንም እናንተ ኢንስትግራሟን የምትከተሉ ሰዎች በአስቸኳይ ለቃችሁ ውጡ። አሊያ ግን የሷ መንፈስ የሷን ሁኔታ እየተከተላችሁ ነገ ገደል ትገባላችሁ። ነገ እናንተም ወደዛው ነን። የነተለቶ ለቤት ግድግዳው ሰንበሌጠ እንደተባለ የዛሬ እሳት ነገ ደግሞ ቤታችሁ ውስጥ ይገባል። ምክንያቱም ዛሬ ያልሰማ ነገ በእሳቱ መለብለቡ አይቀርም። ነገ ያሴት እሳት በየልጆ ለልጆቻችሁ ቤት መምጣቱ አይቀርም። እናቶች ለልጆቻችሁ የምትነግሩትን ወቁ። እናቶች ለልጆቻችሁ የምታሳዩትን የትምህርት ቤት የቴሌቪዥን አይነት የዩቱብ አይነት የውበት አይነት አስተምሩ። እናቶች እኔ እኔ በይሰሙን ያየኋት ቀጥል እብዬን የሰነበትኩት ቀጥል ሰው እንዴት ርቃኑን ይሄዳል? እዚህ ጋር አንዲት ጡት፣ እዚህ ጋር የሆነች መሸፈኛለች እንደዚህ እንደዚህ የተደረገች ከታች ደሞች የምታክል ነገር እየዋለ የሸፈነች ነገር አለች። በቃ ከዛ ሌላ የላትም። እርቃን ነች። አንድ አራት አምስት ክርስቲያኖች ምናምን ይሄ ኳሉ የዋና ልብስ ነው። ሰአሊ ለነ እንዴት አይነት በሽቅ ክርስቲያኖች እንዳለን እኔ እግዚአብሔር ይድረስልን። እንዴት አይነት የበሸቀን፣ እንዴት አይነት የወረድን ክርስቲያኖች እንዳለን እግዚአብሔር ይሁንልን። እግዚአብሔር ይርዳን በእውነት። ምክንያቱም እያየን የምናየውን ርኩሰት እንኳን ማመን ያቃትን። መውደቅ ያለበትን ነገር ውዳቂ ነው ማለት ያቃተን። እንዴት አይነት አጨብጫቢ ክርስቲያኖች እንዳለን እግዚአብሔር ይርዳል በእውነት እንዲህ ለእሷ ጥብቅና ሲቆሙ የነበሩ ጥሩ ክርስቲያኖች እምላችሁ አይቻሉ። ደግነቱ ሰይፍ አለ። በሰይፍ ብያባሬ ይሻሉ። እርኩስ እስከሆንሽ ድረስ ወደ እርኩስነትሽ ትቀየርያታለች። እንዴት እንዴት ሰው አንድ ሚሊዮን ተከታይ ትገባላችሁ? እንዴት አንድ ሚሊዮን ተከታይ ትገባላችሁ? አሁን አታፍሩም ምን ልታረግ ገብተህ አየሃት የምትሉ ይኖራል እኔ ሲጀመር ምን እንዳላት አላውቅም ምን እንደምታስተላልፍ አላውቅም ነበር ሰው ነው አረ ሰው እየተሳሳተ ነው ሰው መንገድ እችል እያሳሳተች ነው እስኪ ገብተህ እየው ተብዬ የተላከልኝ ገብቼ ሳይህን ሳምንት ካደር ካደር ደግሞ እርቃኗን የለቀቀችበትን ፎቶ ፎቶ ኮመንት ሰው እንዳይሰጥ ታጠፋዋለች ኮመንት የሌለው ታደርገዋለች እርቃኗን ያለችበትን ፎቶ ተመልከቱ፣ ገብታችሁ እርቃኗን ያለችበትን ፎቶ ኮመንት ኮመንት ታጠፏለች። ለምን ሕዝብ እንደሚወርድባት ታውቃለች። ግን የኢትዮጵያን ሕዝብ ልቦናውን ብልተዋለች። ምክንያቱም የኢትዮጵያ ሕዝብ አንድ ቀን ነው ወይ ወይ ወይ ወይ ይላል። በበነገታው ሌላ አጀንዳ ላይ ነው። አጀንዳ ማያጣው ሕዝብ ነው። አጀንዳ ማያጣው ሕዝብ ስለሆነ ነገ ወደ ሌላ አጀንዳ እንደሚሄድ ስለምታውቅ ወይ ወይ እንደሚል ታውቃለች። ከዛ በኋላ አፍንጫህን ላስትለዋለች ማለት ነው። አፍንጫህን ላስ ትለዋለች። እንደዚህ ነው የነዳናይት መክበብ ነገር። እኔ አቤል ዘማሪ አቤል ወንድሟ ይሁን አንድሟ ይሁን አላውቅም። ወንድሟ ሁኖ ከሆነ ግን ስልኩን አግኝቼ እደውልለታለሁ፣ አናግረዋለሁ። እንደዚህ አይነት የቤተ ክርስቲያን ዘማሪ ወንድም እያለ ትውልድን የሚያጠፋ ኢልሙናቲ ወይም ደግሞ ብሽቅ የሆነች እንደዚህ ከንቱ ሴት ቤት ውስጥ ትኖራለች ብዬ እኔ ማመን ያቅተኛል። ምክንያቱም ቤት ውስጥ ያልገራውን ሰው እዛ ጋር እህቴ እኔ እኔ እኔ ለእግዚአብሔር ያልተገዛች እህት እንድትኖረኝ አልፈልግ እማምላክም። እኔ ለእግዚአብሔር ያልተገዛች እህት እዛ ባፍንጫሽ ውጪ። ለእግዚአብሔር የማይገዛ ወንድም እዛ በፍጹም በፍጹም። የሚያድነኝም የሚገለኝም ወንድሜና እህቴ ሳይሆን የሚያድንና የሚገለኝን እግዚአብሔር ነው። አዎ የሚያድነኝም የሚገለኝም እግዚአብሔር ብቻ ነው። ስለዚህ ሁላችሁም እግዚአብሔርን የምትፈሩ እግዚአብሔርን የምትወዱ እግዚአብሔር ጋር የምትወዳጁ የምትፈልጉ ሰዎች እንደነዚህ አይነት እርኩሰቶችን አርቁ ከእናንተ እስኪ በአጠቃላይ ልምከራችሁ ሴቶች እስኪ መቼም እኔ ምን ከእናንተ ጋር ያለኝ ነገር ምንም አላልቃለ በቃ ይሄ እስኪ ልንገራችሁ አንድ ነገር እስኪ አንድ ነገር ልንገራችሁ ተገላልጦ መሄድ እኮ ውበት አይደለም እኮ ተገላልጦ መሄድ ውበት አይደለም እማምላክን ወንድ የሚፈልገው ድብቅ ያለች ሴት ነው። እመንኝ፣ ዛሬ ተገላልጤ ስለሄድሽ ቢፈልግሽ ስጋሽን በልቶ ሊለይሽ ነው። እመኝኝ፣ አያገባሽም፣ በጭራሽ ለትዳር አይፈልግሽም። እቺ ድሩዬ ቂጧን የጣለሽ ድሩዬ ነው የሚልሽ። እማምላክን፣ በጭራሽ አያገባሽም፣ በጭራሽ እንዳታስብ። ለስጋውን በልቶ ላይ ላዩን በልቶ ላጥ ለማለት ብቻ ነው፣ አያገባሽም። ወንድ የሚፈልገው ድብቅ ያለች ሴት ነው። ድብቅ ያለች ረጋ ያለች አለባበሷ ያማረ ከታች ይሄ ምንድን ነው ብሎ ነው የሚያስበው መሰላችሁ። ዛሬ ችሽ ከተሸፋፈነች ትዳሯን አክባሪ ነች፣ ትዳሯን ወዳጅ ነች፣ እግዚአብሔርን ትፈራለች፣ ለልጆቼ ጥሩናት ትሆናለች፣ ለልጆቼ ጥሩ ምሳሌ ትሆናለች ብሎ ነው። ወንድ ሞኝ እንዳይመስላችሁ። አይ አይ የዘንድሮ ወንድ ሞኝ እንዳይመስላችሁ፣ ነቅቷል፣ ነቅቷል። ይሄ ዝም ብላ ተብለጭልጫ የምትሄድን ሴት ያገባል ብላችሁ እንዳታ ኖ ኖ ኖ በውስጥ መስመር እየመጡ ስንት ነገር እንደሚሉኝ እኔ እንደው እግዚአብሔር ይወቀው እንጂ ምን እንደሚሉኝ ብታ አንደኛው ምን አለኝ፣ እዚህ አውቃት አለው ልጅቱንም። እሷ አትሰማም። ልጅቱ ቆንጆ ነች ግን አትሰማም። መስሚዋ የተደፈነ ምንም ነገር ነው እና ስመክራት ማሰማ ምን ይለኛል መጦ። ከማውቃቸው ብዙዎች ጥንዶች ነው ምነግራችሁ፣ ህገወጥ ቢሆንም ጥንዶቹ ማለት ነው። ምን ይለኛል መጦ እንዳልክ አሁን እኮ እኔ እቺ ወረቀት የተስተካክላ ኢትዮጵያ አስኬሄድ ሂጅስ ካገባ ነው እንጂ እዚች ቀውስ ጋር እኮ አልኖርም፣ ይለኝ እማምላክ። እንደዚህ ይለኛል። እዚች ተው፣ እንደዚህ አይባልም ብትለወጥ፣ እመክራለሁ እመክራለሁ። አሁን ብቻ እንዳልሆን ነው እዚህ ሀገር እንዳልሆን ነው ብቻ ይል እንጂ፣ ሞኝ ነኝ እዚች ጋር ገብቼ ተልጭ ምኖር እንደዚህ ነው ይለኝ። ከዚች ጋር ተልጭ ምኖር ኢትዮጵያ ሄጄ እዛው ክፍለ ሀገሬን ቆንጆዋን፣ ስራ ስርዓት፣ ያላት ሃይማኖት ያላትን ነው እማመጣ እንደዚህ ነው ወንድ አስተሳሰቡ። አብሮሽ እየኖረ እንኳን ልቡ ከድቶሻል። እመኚኝ አብሮሽ እየኖረ ልቡ ከድቶሻል። አብሮሽ እየኖረ ስጋው ነው አብሮሽ የሚኖረው። እማምላክን፣ አራት፣ አምስት፣ ስድስት፣ ሰባት ወንድ ነው። እንደዚህ እያለም የሚመጡ የሚነግረኝ እማይለወጡ ሴቶች አይናውጣ የሆኑ አብረው ግን ማታ ይሉላችኋል ወንዶች። ወንዶች መጠጡ፣ አትደውለው እንዳልኬ በቃ ጊዜያችን እየደረሰ ነው፣ አትዘንብ፣ ይጠልልኝ የሚሉ ብዙ ወንዶች አሉ ብዙ ወንዶች እየተዋችሁ ነው የሚሄዱ እማምላክን፣ እየተዋችሁ ነው የሚሄዱ። ዛሬ ስለ ጨፈራችሁ፣ ዛሬ አልሰማህም ስላ ሞኝ ይመስልሻል። ከዚህ ቤት ገብቶ አብሮ ሲጀምር ይኸው። የትዳርም ፕሪንስፕል እንገራችሁ። ትዳር ፕሪንስፕሉ የትዳር ፕሪንስፕል ያልገባው ሰው አብዛኛው አልገባንም። የመፋታት ፕሪንስፕል ማለት ሰው ባር የመፋታት ፕሪንስፕል ምን እንደሆነ ታውቃላችሁ? መፋታት ፕሪንስፕል የሚባለው ራሱ ሰው አልገባው። አሁን ሰው የሚያስበው እንጋባለን ካልተመቻችን እንፋታለን ይላል ያ ማለት ገና ሰዎች ሳይገቡ ተፋተዋል ማለት ነው ገና ሳትገባ ስለመፋታት ካሰብክ ተፋታሃል ማለት ነው ገና ሳትገባ ገባ ካልተጣጣምን እንፋታለን ብለህ ካሰብክ ተፋታሃል ሁለት ነገር ነግራችኋለሁ አንደኛ አንደኛ በሪሌሽንሺፕ ያለ ሰው ይሻላል ባይፈቀድም በሪሌሽንሺፕ ያለ ሰው መግቢያው ሰፊ ነው መውጫው ግን ቀላል ነው የሆነ ሽርፍራፊ ናፍቆት ምናምን ቢኖር መጎዳት ቢኖር ቻውቻው ተባብላችሁ፣ ትዳር ግን እንደ እንደሱ አይደለም። ወንስ ይገር እንደ ከሚገጥማችሁ ችግር የበለጠ ከሚገጥማችሁ መከራ የበለጠ የእናንተ ፍቅር ይበልጣል። ትዳር ይሄ ነው። መፋታት የሚለውን ፕሪንስፕል አስባችሁ ከገባችሁ ዩሉዝ ዜሮ ዜሮ፣ አንቺ ዜሮ፣ እሱ ዜሮ። መፋታት የሚባለው ፕሪንስፕል ለሰው ብለዚህ ትውልድ እንደ ቀላል ነገር ተቆጥሯል። ምክንያቱም ከጣመኝ እኖራለሁ ካልጣመኝ ይለቃል። ኖ ኖ ኖ፣ ሲጀመር መፋታት የሚባለውን ፕሪንስፕል ማሰብም የለባችሁም። አሁን እዚህ ያሉት ሴቶች እንደዛ ናቸው። ከተጣጣምን አብረን እንኖራለን፣ ካልተጣጣምን እንለያያል። ገና ሳትገባ ቤቷን አፍርሰዋለች ማለት ነው። ገና ሳትገባ። ስለዚህ ትዳር ከንቱ እንደሆነ በወጣቶች ታውቋል። ልክ አሁን እነ ዳናይት እያደረጉት ያሉት አሁን የዳናይት ነገርም እንደሆነ ታውቃላችሁ። ዳናይት እያደረገችው ያለችው ወጣቱ እንዳያገባ ነው። በተለይ ሴት እህቶቻችን እንዳያገቡ እንደሷ መሆናውም የሚፈልጉ አንዴ ዱባይ፣ አንዴ አውሮፓ፣ አንዴ ይሄ ነገር ቀላል እንዳይመስላችሁ። ማምላክን አዛኘን ቀላል ነገር አይደለም። እሷ እያደረገችው ያለችው ነገር እሷን የሚመስሉ ሴቶች ያደረ እሷን በአካል አገኘን፣ እሷን አወቀን እንጂ እሷን የሚመስሉ ደግሞ ሚሊዮን አሉ፣ አዲስ አበባ ላይ ወሮ በሎች፣ ወሮ በላ ሴት አለ፣ ወሮ የክልል ከክልል የመጡ ወሮ በላ ሴቶች አሉ አዲስ አበባ ላይ። እነዛ ሴቶች ሴቶችን የጨዋ ሴቶችን ምን እያደረጉ ይመስላችኋል? እየሰበኳቸው ነው። ፍሪ ላይፍ አሁን ኢትዮጵያ ውስጥ ደግሞ ምን መጥቷል? አውሮፓ አሜሪካ የተሰለቸ ነገር friends with benefit friends with benefit you know what does that mean friends with benefit ማለት ምን ማለት ነው? ጓደኝነት ከጥቅም ጋር። ያ ማለት ምን ማለት ነው? አንዳንዴ ኖርማል ጓደኛ መሆን ይቻላል፣ አንዳንዴ ደግሞ ደግሞ ግብረ ሥጋ ግንኙነት ማድረግ ይቻላል። that's they call it friends with benefit friends with benefit ውስጥ የገባ ሰው ሃይማኖት የለውም፣ then አያገባም፣ አይገባም በቃ እየተላላሰ ይኖራል ከዛ ሰው ጋር ማለት ነው። ይሄ ነው ኢትዮጵያ ውስጥ የመጣው ነገር ይሄ ነው። ይህ ቴክኖሎጂ ወይም ደግሞ ስልጣኔ እየተባለ እየመጣ ያለው ትልቅ ኃጢአት ነው፣ ወደ ምድራችን እየገባ ያለው። ያ ማለት ትዳር እንዳትይዙ ያደርጋችኋል ማለት ነው። ዩ ኖው ወት ዳዝ ዛት ሚን ፍሬንድስ ዊዝ ቤነፊት ልክ እንደ ዳናዊት ያሉ ሴቶች አሁን የሚያመጡት ምንድን ነው? ያስተምራሉ። ወንድ ሴቶችን ወጣ አረፍ ላይፍ መኖር ነው እንጂ ከዚኛው መመንጨቅ ነው፣ ከዛኛው መቀበል ነው። ላቅበለሽ ደግሞ ባላ ግብተሽ ስትቃጠይ ትኖር ያለሽ እንዴ! አረ ባላ ግብተሽ ደሞ ስትቃጠይ። በቃ ቆንጆ ሁኚ፣ ራስሽን ኩል አድርጊ፣ ስንት ሚሊዮነር ባለበት አገር ላይ፣ ስንት ሹገር ዳዲ ባለበት ሀገር ላይ፣ ስንት ሹገር ማሚ ባለበት ሀገር እየተባለ ኢትዮጵያ ውስጥ ወጣት ሴቶች ትዳር ውስጥ እንዳይሳቡ፣ ወደ ትዳር እንዳይገቡ፣ የትዳር መስፈርቱን እንዳይገባቸው የስዳር ህይወትን እንዳይቀላቀሉ መንፈስ ቅዱስ እንዳይደርስባቸው ክርኩስ መንፈስ ይልቁን እንዲደርስባቸው የሚሰራ የዕልሙናቲ መንፈስ ኢትዮጵያ ውስጥ ከገባ ቆይቶ አድሮ ውሏል። ዳስ የዘመናዊ ሴቶች ህይወት ይሄ ነው። ይህን ዳናዊት ህይወት ይሄ ነው። ይህን ዳናዊትን ህይወት የሚመስለው ይሄ ነው። እነ ዳናዊትን የሚከተል ህዝብ ይሄ ነው። ታለሽ ምን አገባት እሷ፣ ዛሬ ዱባይ ነች፣ ነገ ፓሪስ ነች፣ ነገ ለንደን ነች፣ ነገ ሮም ነች። ሺጎወረበሽ ዎ ላይክ የምትፈልግበት ቦታ መሄድ ትችላለች። ስለዚህ ሴቶች ጓደኝ ትሰበስባለች። አ ልጅ ችላ አርገን እንመጣለን። እዛ ስንት አረብ ባለሀብት አለ፣ ስንት የፓሪስ ባለሀብት አለ አንቺ ፀዳ ማለት እኮ ነው እንዴ አሜሪካን አገር የአበሻ ሴተኛ አዳሪ እንዳላታውቁ አለ እኮ አለ። ያ መሥራት የማይወድ አሜሪካን አገር መጥቶ የአበሻ ሴተኛ አዳሪ አለ፣ አውሮፓ አለ። በመረጃ በመረጃ አለ በመረጃ ስቴቶችን አልናገርም እንጂ በመረጃ በማስረጃ አለ አለ የወንድ ጎማ የሚያይ የወንድ ጎማ የሚመለከት አለ እዚህ ሀገር ተሰርቶ በሚበላበት ሀገር ላይ ተሰርቶ በሚኖርበት ሀገር ላይ የወንድን መኪና ነዳ ስንት ብር ከፈለ እያለ ጭጭጭ የምትከተል አለች የለችም እህታችን አለች እዚህ ሀገርም አውሮፓ የለም አለ አለ እንደዚህ ነው እንደዚህ ነው። ርኩሰት ሲገባ እንደዚህ ነው። ክፉ መንፈስ ገብቶ ስራን ሲያሳጣ እንደዚህ ነው። ክፉ መንፈስ ገብቶ ከህይወት ሲያሰናክል ከትዳር ሲያስወጣ የልጅነት የአበባነት እድሜያችሁን ቀጥፍ አድርጎ ሲበላ እንደዚህ ነው። ርኩስ መንፈስ እንደዚህ ነው። እርኩስ መንፈስ እንደዚህ ነው። እንደዚህ ነው እርኩስ መንፈስ የሚሰራው። በብር ይገባባችኋል። በእውቀት ይገባባችኋል። በዝና ይገባባችኋል። በትውውቅ ይገባባችኋል። የማይገባባችሁን ጠይቁኝ። እነ ዳናይት እያደረጉት ያሉት ይሄ ነው። ዳናይት እልም ያለች አለሌነች እልም ያለች ያ ሁሉ ብር፣ አረ፣ ኢትዮጵያ ውስጥማ ዳናይት መክብብ የታመጣው ነው? ያ ሁሉ አውሮፓ የምትሄድበት የታመጣው ነው? አሜሪካ እየኖርንም እኮ እንደዛ አንዞር። እኔ እንደውም እዚህ አንዳንድ ስቴቶች ለአገልግሎት ሲል እንዳልተታል። እኛ እኮ እዚህ ከወጣን 15 አመታችን ነው፣ አንድ ስቴት ሄደን አናውቅም ይላል። አይችሉማ፣ በስራ በልጆች ምክንያት መውጣት አይቻል እሷ ዛሬ ሎንደን ነች ይባል፣ ነገ ፓሪስ ነች፣ ነገ ፓሪስ ነች ይባል፣ ነገ ጣሊያን ነች። ጣሊያን ሲባል ዱባይ ነች። የታ መጣው ነው ይሁን ብር ሁሉ? አረ በምትሰራው በኢንስታግራሙ ብቻ፣ ኦሞ ነይ፣ ጥርሴ እምቢ ነይ፣ እንደዚህ ነይ ነይ፣ ነጭ ሽሙሰጅ፣ እንደዚህ ሚባል የለም። አለሌ ድብኛለች፣ አለሌ አሳፋሪ ነች፣ አሳፋሪ። እውነቱ ይሄ ነው፣ እውነቱ ይሄ ነው። ቢመራችሁ መዋጥ ነው። መጀመሪያ አለመሳሳት ነው። ለማጠቃላል ያክል ነገር ቢበዛ ባያ አይጫልም። እረፉ እረፉ። ሴቶች የመጽደቂያ መንገድም እናንተ ናችሁ፣ የመውደቂያ መንገድም እናንተ ናችሁ። ውበታችሁን ስትጠብቁ፣ ራሳችሁን ስጠብቁ እግዚአብሔር መንፈስ ቅዱስ ያድርባችኋል። ከእግዚአብሔር መንፈስ ቅዱስ ስትወጡ ግን እናንተም የምታመሩትን ሰውም ደግሞ ሲኦል ይዛችሁ ትገባላችሁ። ሰውነትን አይተናል። ቁስል እንዴት እንደሚከረፋ እንዴት እንደሚጠነባ አይተናል ደግሞ አሁን እንኳን ሴት ወንድ ልጅ ጠዋት ተነስቶ ፊቱን ሳይታጠብ ጥርሱን ሳይቦርሽ ከወጣ ይሸታል። አይሸትም? ይሸታል፣ ይሸታል እኮ ጥንብ ነው ሆኖ እማምላክን፣ ጥንብ ነው ሆኖ ለምን አልታጠብኩማ? ስጋ እንደዛ ነው። ዛሬ አማረብይ ብለሽ እንደዚህ ከፍተሽ የምትሄጂው ጡትሽ ነገ ትል የሚተረፋ ትል፣ ጥንብ ነው፣ ጥንብ ነገ ጥንብ ነገዚህ ውስጥ አንዳችሁ በህይወት ባትኖሩ እ በህይወት ባትኖሩ ነገ እኔ በራሴ ልመስልላ ነገ እንዳልክ ቢሞት እንዳልክ አይደለም ስሙ ሬሳው መጣ ነው ይባላል አውቶማቲካሊ ከሰዓታት በኋላ እንዳልክ የሚባለው ስም ተቀይሮ ሬሳው መጣ ነው የሚባለው። አስከሬኑ መጣ ነው የሚባለው። ስሜ ተቀይሯል ኮምፕሊትሊ ከዓለም ወጥቻለሁ እንደዚህ ነው የሰው ልጅ ክርፋት ነው አው አው ማን ነው እናት እና አባቱ ሞተበት ከቤቱ ሳይቀብር ለአንድ ሳምንት የሚያስቀምጠው አይችልም እያፈቀርናቸው እርር ድብን እያልንም ወስደን እንቀረ እንቀብራቸዋለን ለምን ሰው ይሸታላ፣ ይሸታል። ሰው የሴት ገላ ደግሞ የበለጠ በንጽህና መያዝ ያለበት፣ በክብር መያዝ ያለበት፣ በስነ ስርዓት መያዝ ያለበት የሴት ገላ ነው። ስለዚህ ዛሬ ተከፋፍተው የምትሄደው ገላ ነገ እርኩሰት ነው፣ ነገ ቁስል፣ ነገ ክርፊያ። እመኑኝ እቺ ልጅ ነገ የማይሆን ውድቀት ወድቃ በኢትዮጵያ ሕዝብ መማሪያ ትሆናለች። እመኑኝ ከልቤ በጣም ያዘንኩት በጣም የድፍረቷ ድፍረት የዛሬው ፎቶ ደግሞ ፖስት ያደረኩትን አይታችኋል እንደዚህ አዲስ አበባ ላይ ያሉ በክልል ያሉ እዚህም ያሉ ወጣቶችን የሚበክል ነው እንደዚህ አይነት እናንተ ቀላል ይመስላችኋል መብቷ ነው ልትል ኖ ነው እንደዚህ አይነት መብት የለም መብት አገርን እያቀፉ መብት የለም ሃይማኖትን እያሰደቡ መብት የለም ሀገርን እያፈረሱ መብት የለም ኢትዮጵያዊነትን የሚያንቋሽሽ ክፉ ምግባር እየተደረገ መብት የለም አሜሪካ ኢን ጋድ ዊ ትረስት ይላል አለመናያቸው ብራችሁ ወዝ ዘዳል ይለ ሳንቲ ሙዚላ ላይ ዶላር አላስ ኢንጋድ ዊት ትረስት ይላል። አረም ብራችሁ አሁን እየተደረገው ያለው አሜሪካ አገር ዲሲ ነው። ሃይማኖት የሚባል የለም። በነጮች ሁለት ነጭ ብቻ ነው አንድ ትልቅ ቤተክርስቲያን የሚያስተዳድሩ ልጆቻቸው አይመጡም። ካሊፎርኒያ ሄዱ የሉም። ትልልቅ ከተሞች ቬጋስ የለም፣ የነጭ ቸርች የለም። ገጠር ገጠር ያለው ብቻ ነው የሚሄደው ለምን ትውልዱ ተበክሏል ጠፍቷል ትውልዱ ተበክሎ ተመርዞ ጠፍቷል በዓለም በዓለም ነው በሽቀጦ የቀረው ማለት ነው ስለዚህ እንደነ ዳናይት ያሉ የሚያደርጉት ኢትዮጵያ ውስጥ የሚደረግ ነገር ሃይማኖትን ትውልድን ቤተሰብን ስነ ስርዓትን የሚያፋልስ ነገር ነው። ኢትዮጵያዊነትን የሚያጠፋ ነገር ነው። ከኢትዮጵያዊነታችን የሚያስጣላን ነገር፣ መብት የሚባል የለም። የራስሽ ጉዳይ መብት ካልሽ ከሀገር ወጠሽ እንደፈለግሽ፣ ከኢትዮጵያዊነት ስም ወጠሽ እንደፈለግሽ አይደል? ኢትዮጵያ ውስጥ ቁጭ ብለሽ ግን አትመናጨጫትም። ኢትዮጵያ ውስጥ ቁጭ ብለሽ ግን አትበላቀጫትም። ኢትዮጵያ ውስጥ ቁጭ ብለሽ ግን ሃይማኖትን አታሰድቢያትም። ኢትዮጵያ ውስጥ ጴንጤ አይደለችም። ኖ ኖ ኖ ኖ ጴንጤ አይደለችም። ኦርቶዶክስ ነች፣ ኦርቶዶክስ ነች። እንደዚህ የሚባል ነገር የለም። ይሄ ጴንጤ ነች አውቃችሁ ተው ብላችሁ በኋላ እኛ ልታዘናጉ ነ ኖ ኖ ኖ የለም፣ የለም፣ የለም። እንደዚህ የሚባል የለም። ጴንጤ አይደለችም። ኦርቶዶክስ ነች። ልጅቱ አይቻለሁ፣ ኦርቶዶክስ ነች። ሌባ፣ አጭበርባሪ፣ ይሁዳ ነጋዴ፣ ኦርቶዶክስ ነች ግን ልጅቱ። ይሄ ነው እውነቱ። ስለዚህ እኔ ማስተላለፍ የምፈልገው በመጨረሻ ይሄ ሲንግል ማዘሮች፣ ሲንግል እናቶች በጣም ቆንጆ ሲንግል እናቶች እኔ በቤተ ክርስቲያን ማውቃችሁ አላችሁ። ልጆቻችሁ ምታይዛችሁ ምትመጡ ምናምን እናንተ አሁንም ለልጆቻችሁ ክብር ስትሉ አለባበሳችሁን አስተካክሉ። አንዳንዴ ፌስቡክ ላይ ፖስት ምታደርጉትን አያለሁ። ስነ ስርዓት አይደለም። ልጆቻችሁ ከእናንተ ነው የሚማሩት። ልጆቻችሁ ከእናንተ ነው የሚከተሉት። ሲንግል ማሞች ልጆቻችሁን የምታሳድጉ ባል የለኝም ብለሽ አትበላቀጭ። እንደፈለግሻት ይሁን፣ እንደዚህ የሚባል የለም ልጆችሽን ቤተ ክርስቲያን ይዘሽ ከመጣሽ አይቀር አንቺም አለባበስሽን በሥነ ሥርዓት አስተካከል። አዎ፣ አንዳንዶቻችሁ እዚህ ፓንቴ መሰለ ጉርድ ስታደርጉ ፌስቡክ ላይ አያሉ። ነውር ነው፣ አይሆንም። ይሄ ሰውነት አፈር ነው የሚበላው። ይሄ ሰውነት ወዳቂ ነው። ይሄ ሰውነት እርኩሰት ነው። ይሄ ሰውነት ክፉ መንፈስ ነው። አዎ፣ ይሄ ሰውነት እግዚአብሔር የሚደሰትበት የእግዚአብሔር ቤተ መቅደሱ እንጂ እናንተ የፈጠራችሁት አይደለም። ይሄ ሰውነት የናንተ አይደለም። ነገ አፈር ይበለዋል። አው ስለዚህ ተጠንቀቁ፣ ተጠንቀቁ። ሲንግል ማሞች እምትሆኑ ለልጆቻችሁ ስትወሩ ለናንተ ሳይሆን ለልጆቻችሁ ለወለዳችኋችሁ ስለማይ ነው፣ ስለመከታተላችሁ ነው። አንዳንዶቻችሁ ነው በጣም ቆንጆዎች አላችሁ፣ የተረጋጋችሁ አለባ